የተከበረው አርበኛ ሳሙኤል ባለድል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል እና የአማራ ፋኖ አንድነት በጎንደር ወታደራዊ አዛዥ፣ የተከበራችሁ በአማራ ፋኖ ብሔራዊ ኃይል የአማራ ፋኖ አንድነት በጎንደር የመይሰው ካሳ ሁለተኛ ኮር የታድሎ ብርሃን ክፍለ ጦር አመራሮች በዚህ ዕለት ወታደራዊ ስልጠናችሁን አጠናቃችሁ የምርቃት ባህላችሁን እያከበራችሁ የምትገኙ ተመራቂዎች፣ ክቡራትና ክቡራን እንኳን አደረሳችሁ፣ እንኳን ደስ አላችሁ። የተከበራችሁ ተመራቂዎች፣ በስልጠና ወቅት በሚገጥሙ አድካሚ ጉዞዎችን ተሻግሮ ለዚህ መድረስ እንደቀላል የሚታይ ጉዳይ አይደለም። ውትድርና ቆራጥነትን፣ ጀግንነትን፣ ድፍረትን፣ ጽናትን የሚሻ የጀግኖች ግብር ነው። በዚህ ላይ ፋኖነት ሲታከልበት በጀግንነት ለህዝብ የሚከፈለው መስዋዕትነት እጥፍ ያደርገዋል። ፋኖነት ለእውነት የሚከፈል እውነተኛ መስዋዕትነት ነው። ፋኖነት ለወገን ለህዝብ፣ ፍትህ፣ ነፃነት፣ እኩልነት፣ ሰብአዊ ክብር የሚከፈል የጀግንነት መንገድ ነው። ፋኖነት በየዘመኑ የሚበቅሉ ስርዓት ወለድ የጥፋት መንገዶችን ማርከሻ መድኃኒት ነው። ፋኖነት ቅድምና ጥንታዊነት ያላጠፋው የባንዳዎች አረም ያላቀጨቸው የሐሰት ትርክት ያላደበዘዘው በየዘመኑ የሚበቅሉ ጸረ የገንዘብ ጸረ ፍትህ ጠላቶች ተፈትኖ እንደ ወርቅ ነጥሮ እስከ ዛሬው የህልውና ትግላችን የደረሰ የጀግንነት ውርስ ነው። ፋኖነት በሀገርና በህዝብ ፍቅር የሚሰክሩበት እውነትን ሽቶ እውነተኛ ሆኖ የሚጓዙበት የጀግንነት እሴት ነው። ስለሆነ ዛሬ የፋኖነትን ወታደራዊ ስልጠና ወስዳችሁ የምርቃት በዓላችሁን እያከበራችሁ የምትገኙ ጓዶ ፋኖ ሆናችሁ የፋንነት ግብን ተላብሳችሁ የፋንነት አንድም የአማራነት ሴትን አክብራችሁ መታገል ግዴታችሁ እንጂ ቀደኝነታችሁን የምጠይቁበት ጉዳይ አይደለም። ጠላታችን ከፊት ለፊት ነው ያለው። እናንተ ወደኋላ ዞራችሁ እንድትመለከቱ አልሰለጠናችሁም። ወደኋላ መዞር ፈሪነት፣ ክህደት ነው። በጀግንነት በአርበኝነት የተንቆጠቆጠ ታሪክና ገድል እንድትጽፉ የትናንት አባቶቻችንን የአርበኝነት ገድል ማሰብ ያስፈልጋል። የአማራ ሕዝብ ዘለቄታዊ ሕልውና እንዲረጋገጥ የጀመረው የሕልውና ትግል ከግብ እንዲደርስ ኢትዮጵያ ሀገራችንን ከአምባገነናዊ ስርዓት እንድናላቀቅ በዓላማ ጸንቶ መቆም ድካምን መከራውን፣ መራብ፣ መጠማቱን ታግሶ በቁርጠኝነት እስከ መጨረሻው መጓዝ ብቻ ነው። ከዛሬ ጀምሮም የሚሰጧቸውን ግዳጆች ያለ አንዳች ማቅማማት ፈጽማችሁ በድል በአሸናፊነት እንደምንገናኝ እተማመናለሁ። በመጨረሻ የህልውና ትግላችን አላማውን እንዲያሳካ ራስን ከማሰልጠን ጀምሮ የሰለጠነ ሰራዊት ከመገንባት ያለ ድካም መስራትን በተግባር ያሳየነ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የአማራ ፋኖ አንድነት በጎንደር ወታደር የናስ ወጣት ሲሰቀል ደርብ ነው የተኝቼ በሽጉጥ ግንባሩን ብዬ ያኛው ሲወጣ ያኛው ገብቶ ሲታኮስ ተደርብ ላይ ሊሰቀል ሲል ሳሳየው ሲወርድ ሲወድቅ ተላይ ተለይ ወርጄ ዘለልኩና በቁንጮው ላይ ቆምኩበት። በእርግጫ ወድቅበት ሲወድቅበት መሳሪያውን ነጠኩና አጠቃላይ ወንፊት አረኩት። ከዛ በኋላ እያልከፈከፍኩት አንዱ ዳሪ ወደቀ፣ አንዱ ቤት ወደቀ። ወንድሜን ስንሾባ ይህ የተባለውን ንጹሃኑን ወንድሜን አስወጥተው አስፋልት ላይ ገደሉት። አለ የሚባል ጅግና ለዋባል አንደኛ በቃ አንድ ቁጥር ለር መድሃኒያ ያለም የውጭ ውጭ የባለ እግዚአብሔር መተው አስር አመት ልጃለች። ያችን ደብድበው ሆዱ ስንሸው ባይህ የተባለውን እኔ ሮጥኩ አመለጥኩ። ስንሸው ባይህ የተባለውን ወስደው ሲያሰቃዩት ሲደበድቡት ከረሙ። አርባ ቀን ታሰረ ታፍኖ ከረም። ንጹህን ሰውዬ አለ የሚባል ሰውዬ ነበር የሞተው ትልቅ ሰው ነው ነበር። ዘጠኝ በሬ ያለው ጅግና አርሶ የሚበላ ቤተሰብም አሉ እኔም ቤተሰብ አሉ። የአራት ልጆች አባት ነው። ገድዬ እኔ አመለጥኩ። ያው ሞተሱ ማን መታ ሆይ ሲለው ጓደኛው ነው ብሎ መታሁት። ከዚያ በኋላ ዝምብዬ እንደዚህ እያልከፈከፍኩት መሳሪያውን ጨርሼ ባዶን ኮፈኑንዬ አመለጥኩ። ታሪኩ ይህን ይመስላል። ማለትም ንጹህ ሆነ ተታገል በሃይማኖታችን በማተባችን ተሆን አንድም ነገር ሾማ አይነካል። ማተብ ማተብ ሊያስቆርጥ የመጣ ሌባ የው ንጹህ እየገደለ እንጂ ፋኖን የኔ በፋኖነቴ ገበሬ እየሆንኩ እያረስኩ እየሮጥ ስዋገው ነው የነበረ። ነካክተው ነካክተው አደረጉት አውሬ ገራሙን ሰውዬ ማለት ነው። የምን እየባይ ምን ይሾች ዝም ብለው ገብተው ሴት መድፈር ወሃቃ መፈተሽ ነው እንጂ ሌላ የሚሰራው ታሪክ የለም። ሃይማኖትን የሸጠ የኛ ወንድሞች ሸገር ሲሄዱ እየታፈኑ ሰርቼ ቀየራለሁ ተማለት አንድ አማራ ማፈን ይበልጣል እየተባለ የነሱ አጋዥ ሆነው የተሳሳቱ ናቸው። እዚያ ሆነው የገዛ ወንድማቸውን የሚገሉ የገዛ ልጆቻቸውን የሚገሉ፣ በዚህ ልክ ነው።